ኢትዮጵያ ውስጥ ያለ ዘንዶ ነው። ይገርማል። ይህ ዘንዶ አንድ ዋሻ ውስጥ ተቀምጦ ሰው ነው የሚቀለብበት። ዋሻ ውስጥ ነው የተቀመጠ። ከምጠጪ ዘንዶ ረፍት ምድሪቱ ላይ እንዳይሆን ጦርነት ወደ ጦርነት ከጦርነት ወደ ጦርነት በበቀል የሚላት ራሱን የሚተካ ዘንዶ በኢየሱስ ስም አሁን ከዋሻ ውስጥ ይቀጠቀጣል። ሰላም፣ እናንተን ውድ ቻናል ቤተሰቦች፣ ሰላማችሁ ብዛን ላለን ዛሬም ጥቅምት 19 2018 ዓ.ም በአዲስ ርዕስና ትንቢታዊ መልእክት ወደ እናንተ መተና ይኸው ነቢይ ማራናታ በኢትዮጵያ ሀገር በዋሻ ውስጥ ሰው ስለሚቀለበው ዘንዶ ሚስጥር የገለጠበትን ትንቢታዊ መልእክት ይሆናል። ነቢይ ማራናታ በኢትዮጵያ ውስጥ ሰላም እንዳይኖር፣ መረጋጋት እንዳይኖር ያደረገ ዘንዶ እግዚአብሔር አሳይተኛል በማለት በሶሻል ሚዲያ አጋርቷል። በተጨማሪም ምድሪቱን በመያዝ ጥብቅ ጸሎት የጸለየበት እና መልእክት ያስተላለፈበትን ሙሉ ቪዲዮ እንሆ እያለን። መልእክቱንም እስከ መጨረሻው ከታተሉ፣ ለቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰቡ ይሁኑ ነው እያለን፣ ወደ መልእክቱ እንሄዳለን ከምድሪቱ ላይ ከርስ ይመታ

የምድራችንን ኢኮኖሚ የያዘ የምድራችንን ሰላም የያዘ የዘንዶ ጉልበት በኢየሱስም የወደቀ ይሆን፣ የጨለማ ኃይል በኢየሱስም የወደቀ ይሆን፣ ምድሪቱን የያዘ ከርስ የተመታ ይሆን፣ በኢየሱስም ጸል ያለው የተመታ ይሆን፣ መፈታት እንዲሆን ጸል ያዘ ምድሪቱ ሰላም እንዳትሆን የምድሪቱን ረፍት የያዘ የምድሪቱን ሰላም የያዘ። ማንኛውም ዘንዶ ዛሬ ይቀጠቀጣል፣ ዛሬ በኢየሱስ ስም ይቀጠቀጣል፣ በጌታ በኢየሱስ ስም ይቀጠቀጣል። ፈጽሞ ሰላም በምድሪቱ ላይ ይሆናል፣ በኢየሱስ ክርስቶስ ስም ፈጽሞ ሰላም ይሆናል፣ በኢየሱስ ስም ሰላም ይሆናል። እንጸልይ፣ የተወሰነ ደቂቃ ከኔ ጋር የምድሪቱ ሰላም የያዘ ዘንዶ ዛሬ በኢየሱስ ይቀጠቀጣል። የምድሪቱን ሰላም የያዘ የሚገርማችሁ ይህ ዘንዶ አንድ ዋሻ ውስጥ ተቀምጦ የሚቀለብ ዘንዶ ነው፣ ማየው እና በሚሞት ሰዓት ላይ በሚሞት ሰዓት ላይ እንደገና ልጆችን እያፈራ በኃይል የሚቀለብ ዘንዶ አያለው። ይሄ ዘንዶ ኢትዮጵያ ውስጥ ያለ ዘንዶ ነው። የምድሪቷን ሰላም የምድሪቷን ረፍት የያዘ ነው። ሰው ነው የሚቀለብለት። ቀለቡ ሰው ነው እና ዘመኑ ኤክስፓየርድ ሲያደርግ ሌላ ዘንዶ ይተካል። ኤክስፓየርድ ሲያደርግ ሌላ ዘንዶ ይተካል። ሰሜን አካባቢ ላይ ነው ያለው፣ ዋሻው ውስጥ ነው የተቀመጠው። ዛሬ በኢየሱስ ስም እንገለብጠዋለን። የትውልዱን ሰላም የያዘ ደም ጠጪ ዘንዶ ረፍት ምድሪቱ ላይ እንዳይሆን ጦርነት ወደ ጦርነት ከጦርነት ወደ ጦርነት በበቀል የሚላክ ራሱን የሚተካ ዘንዶ አንደኛው አርጅቶ ሲሞት ልጆች እንዲተኩ የሚያደርግ ዘንዶ በኢየሱስ ስም አሁን ከዋሻ ውስጥ ይቀጠቀጣል። ማራዳላ ቦራዳላ ባራዳላ ባራዳላ ዛሬ በኢየሱስ ስም ይቀጠቀጣል። ዛሬ በኢየሱስ ስም ይቀጠቀጣል። የሚገርማችሁ የሚተካካ ነው እና ይሞታል። ከዛ ሌላ ይመጣል፣ ይሞታል። ምድሪቷን ሰላም ግብር ለምዷል። ለረጅም ዓመታት ሰዎች ነው ይሄዱ የሚሰውለት፣ ሰው ነው የሚበላው፣ ሰው ነው የሚታረድለት። ኢትዮጵያ ውስጥ ነው ያለው። ዛሬ በጌታ በኢየሱስ ስም አሁን የተመታ እንዲሆን እንጸልያለን። የሚያምን ሰው ካለ ለምድሪቱ ሰላምን እግዚአብሔር እንደሚሰጥ፣ ሰው እንደሚሰጥ አላልኩ። ሰላምን እግዚአብሔር እንደሚሰጥ የሚያምን ከዋል ሰው ካለ አብረን እንጸልያለን። በጌታ በኢየሱስም ይሄ ዘንዶ ይቀጠቀጣል። በጌታ በኢየሱስም ይሄ ዘንዶ ይገደላል። በጌታ በኢየሱስም ይሄ ዘንዶ ይሞታል። በጌታ በኢየሱስም ይሄ ዘንዶ ዛሬ ይገደላል። በኢየሱስም ፈረቃ የያዘ ዘመናት የያዘ የሆነ ዘመን ሲያልቅ በሆነ ዘመን የሚተካ ግን ምድሪቱ ላይ በበቀል የወጣ ዘንዶ ስፔሻሊ ቅዱሳን የሆኑ ሰዎችን አታክ የሚያደርግ ስፍራውን ለምን እነሱ ያዙት የእኔ ቦታ እኮ ነበረ ብሎ የሚቆጣ ዘንዶ ዛሬ በናዝሬቱ ጌታ በኢየሱስ ስም ተቀጠቀጠ። ከእኔ ጋር እጁን ከፍ አድርጎ መጸለይ የሚችል ሰው ካለ ሁለት እጁ እጃችሁን ከፍ አድርጎና አንድ ላይ እንጸልያለን። በጌታ በኢየሱስም የተቀጠቀጠ ይሆን። አሁን ምድሪቱን የያዘ የሰላሟን የያዘ ዘንዶ የተገደለ ይሆን። ሰላሟን የያዘ ዘንዶ የተገደለ ይሆን። ዋሻው ውስጥ ተደብቆ ራሱን የሚተካ ዘንዶ ለአንዴና ለመጨረሻ ጊዜ በኢየሱስ ክርስቶስም የተመታ ይሆን። በኢየሱስም የተቀጠቀጠ ይሆን። ዜላ ባራዳላ ቦራላ ባራላዳ እጃችሁ ከፍ አርጉና ከኔ ጋ ሁለት እጃችሁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ለተወሰነ ደቂቃ እስኪ እየተቃወማችሁ የምድሪቷን ሰላም ሰላም ብቻ ነው ያልኩት። ሰላም ራባዳላባራ ሰላም እያላችሁ ሰላሟን የያዘ እ ራዳላባራዳቦሶ ዣላዳላባራዳባስ ሰላም የያዘ የሕዝቡን ሰላም የመሪዎችን ሰላም የሀገሪቷን ሰላም እርስ በርስ የሚያባላ ዘንዶ በኢየሱስ ክርስቶስ ዣላዳባስ ይገደል፣ ይገደል፣ ይገደል፣ ይገደል፣ ይገደል። ራዳባላ ባራዳባስ የምድሪቷን ሰላም የያዘ የምድሪቷን ረፍት የያዘ የምድሪቷን ሰላም ስለ ሰላም ብቻ ጸልዩ። ጦርነትን ያደረገ ጦርነትን ያደረገ ጦርነትን ያደረገ ሰላሟን እያስለቀቃችሁ ጸልዩ። የህዝቡን ሰላም፣ የህዝቡን ረፍ፣ የህዝቡን በረከት፣ የህዝቡን ሰላም በኢየሱስ ስም እያላችሁ ጸልዩ። ልቀቅ በረከቷል፣ ለቀቅ ሰላሟን ምድሪቱ ላይ መስዋዕት ለመልክ የዘንዶ ኃይል የጨለማ ኃይል፣ በኢየሱስም በኢየሱስም በኢየሱስም በኢየሱስም በኢየሱስም አስለቅቁት! የምድሪቷን ሰላም የምድሪቷን ረብ የተቆጣ የተቆጣ የተቆጣ የተቆጣ ኢየሱስ ያድናል። ኢየሱስ ያድናል። የሚገርማችሁ እየጸለይ አካባቢው ሲፈርስና ሲገደል አያለ ድንገት ሲፈርስና ሲገደል አያለ ይሄ ዘንዶ ለአንዴና ለመጨረሻ ጊዜ ሲገደል አያለ በጣም የተቆጣ ነው። የሚገርማችሁ ሽግግር የሚያደርግ ነው። ራሱን አብዴት ያደርጋል። እሱ ሲሞት ልጆቹን ይተካል። ከዛ የሆኑ ነገር ይተካል ይተካል ግን ሚዴት ሊያሆኑ እየጸለየ አካባቢው ሲፈርስና ዘንዶ ሲገደል አያል በጌታ በኢየሱስ ስም አሁን ተገደለ። መለኮታዊ ሰላም ለምድሪቷ እንዲመጣ እንጸልያለ። መለኮታዊ ረፍት ለኢትዮጵያ እንዲሆን እንጸልያለን። ለምዕራብ፣ ለምስራቅ፣ ለሰሜን፣ ለደቡብ ሰላም እንዲሆን እንጸልያለን። ለእያንዳንዱ አካባቢና ስፍራ ሰላም እንዲሆን እንጸልያለን። ማንኛውም ተግዳሮት ከምድሪቱ ላይ ይመታ። አንድ ደቂቃ ቁጭንልና መሬቱን እንይዝና እንጸልያለን። ምድሪቱ ላይ ሰላም እንዲሆን ማራዳ ላቦራ ላራዳ ባስ። ስለ ሰላም ጸልዩ። እግዚአብሔር ረፍት እንዲያደርግ መረጋጋትን እንዲያደርግ ይኸውላችሁ እኛ መንፈሳዊ ሰዎች ነን። በመንፈስ ነው ነገሮችን ማየት ያለብህ። ጠብ የአጋንንት ስራ ነው። ሞት የአጋንንት ነው። ጦርነት የአጋንንት ነው። እልቂት የአጋንንት ነው። ሌባው ሊሰርቅ ይላል መጽሐፍ ቅዱስ፣ ሊያጠፋ። ኢየሱስ ሰላም ነው፣ የሰላም አለቃ ይለዋል ስለ ኢየሱስ እራሱ ሲናገር። ኢየሱስ ረፍት ነው። ኢትዮጵያ ላይ ግን ያለው ሰላምን ያደፈረሰ መንፈስ እንዲመጣ ብሮዳላ ባጃና ማሳት አካይ ሬዴለ ቤኒሞ ሰላም ለምድሪቷ ሰላም ለምድሪቷ ረፍት ለምድሪቷ ሰላም ለምድሪቷ ረፍት ለምድሪቷ እንዲሆን፣ ራዳ ላቦራ ላበራዳባስ ረፍት ለምድሪቷ እንዲሆን፣ ሰላም ለምድሪቷ እንዲሆን፣ መከራ ያብቃ ከምድሪቱ ላይ ለቅሶ ያብቃ፣ አዘን ያብቃ፣ ስደት ያብቃ፣ ጦርነት ያብቃ፣ ረፍት ለምድሪቱ ይሆን። ጸልዩ። ሕፃናት መደፈር ያብቃ። ሰዎች መሞት ያብቃ። ጦርነት ያብቃ። ረፍት ይሁን። ስደተኞች መሰደዳቸውን ያብቃ። እናት ያለ ልጅ መቅረቷን ታብቃ። ለሚሰደዱ ረፍትን አድርግ። ግራ ለተጋቡ ረፍትን አድርግ። በጦርነት ቤተሰቦቻቸውን ላጡ ረፍትን አድርግ። ለሚቅበዘበዝ ትውልዳችን ረፍትን አድርግ። ለተበራበው ህዝባችን ረፍትን አድርግ። ለተጠማው ህዝባችን ረፍትን አድርግ። ለተቸገረው ህዝባችን ረፍትን አድርግ። በኢየሱስ ስም ሰላም ለምድሪቷ ይሆን። ረፍት ለምድሪቷ ይሆን። ረፍት ለኢትዮጵያ ይሆን። ሰላም ለኢትዮጵያ ይሆን። በኢየሱስ የኢየሱስም ሰላም ይሁን። በኢየሱስ መጎሳቆል ይነቀል፣ ችግር ይነቀል፣ ድህነት ይነቀል፣ መከራ ይነቀል፣ ሞት ይነቀል፣ ደም መፍሰስ ይነቀል፣ መታረድ ይነቀል። በዚያን ቀን ብሎ ቃል እንደሚናገር ታላቁን እባብ ሌዋታንን በታላቅ ክንድ ይቀጠቅጣል ተብሎ እንደተጻፈ ዛሬ በኢየሱስ ስም ይቀጥቀጥ። ዛሬ በኢየሱስ ስም ይቀጥቀጥ። ዛሬ በኢየሱስ ስም ይቀጥቀጥ። ሰላሟን የያዘ ይቀጥቀጥ። ረፍቷን የያዘ ይቀጥቀጥ። ደስታዋን የያዘ ይቀጥቀጥ። በምዕራብ ያለው ይቀጥቀጥ። በሰሜን ያለው ይቀጥቀጥ። በደቡብ ያለው ይቀጥቀጥ። በምስራቅ ያለው ይቀጥቀጥ። በመሃል አካባቢ ያለው ይቀጥቀጥ። ረፍት ለምድራችን እንዲሆን ረፍት ለኢትዮጵያ እንዲሆን ረፍት ለሀገራችን እንዲሆን በኢየሱስ ስም እንጸልያለን። መለኮታዊ ተአምራት ይሆን። ጸሎታችን ስለሰማህ ስም ይባረክ። ዚያበር ሆይ በዚህ ሰዓት ብዙ የተራቡ አሉ፣ ቤታቸው የፈረሰባቸው አሉ። ቤታተው መጠለያተው የተሰቃያሉዋሉ ምጥላያለዋሉ። ዚያብር ዚያበር ሆይ እንጸልያለን ያደጉበት የተወለዱበት አገር በመጦሪያ በመቀበሪያቸው ተሰደው እየወጡ ያሉ አሉ። በሊቢያ እየተንከራተቱ ያሉ አሉ። በምድረ በዳ በበረሃ እየተቀበዘበዙ ያሉ አሉ። እግዚአብሔር ሆይ በኢየሱስም ረፍት አድርግላቸው። አሜን። እግዚአብሔር ሆይ ረፍት አድርግላቸው። እግዚአብሔር ሆይ ረፍት አድርግላቸው። እግዚአብሔር ሆይ ረፍት አድርግላቸው። የሞት አዋጅ በኢየሱስ ስም የተከለከለ ይሆን። የትኛውም የበቀል መንፈስ ይመታ። የበቀል መናፍስቶች ይታሰሩ። ሰማይ ይከፈት። በኢየሱስ ስም ጸለይን፣ አሜን። ውድ ተመልካቾቻችንና አድማጮቻችን ለዛሬ ዘን የመጣነው መልእክት ይህን ይመስል ነበር። በሌላ አዲስ መልእክት እስክንገናኝ ድረስ ሰላም ለእናንተ ይሁን። መልካም ቆይታ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጉን አይርሱ።